አውዳሚው ጦርነት ደጅ ላይ ቆሟል። የባለ ሚሳኤሎቹ አደገኛ ፍጥጫ፣ ያበጠው የህንድና የፓኪስታን ጡዘት ሊፈነዳ ነው። ጦርነት እንደ ቀልድ ይጀምራል ይላሉ በጣም ብዙ ሰው። ህንድና ፓኪስታን የኒውክሌር መሣሪያ የሌላቸው ብሎም ወደ ጦርነት ቢገቡ ምንም የማያመጡ ይመስሉታል። ነገሩ ግን ወዲህ ነው። ምናልባትም ኢራን እና እስራኤል ተዋግተው ከሚያስከትሉት ጉዳት በአስር እጥፍ የእነዚህ ሀገራት ግጥሚያ ለዓለም ያሰጋል። ምክንያቱም ሁለቱም የኒክሌር አረር ባለቤት ናቸውና። ህንድ ከ180 በላይ የኒኩሌር የጦር መሳሪያዎችን ዝግጁ አድርጋ እየጠበቀች ሲሆን ፓኪስታንም እኔ 170 የኒክሌር መሳሪያዎችን በማሰለፍ የማልገመት ነኝ ትላለች። ህንድ ወይስ ፓኪስታን? ማነው ነው ሀያሉ? ማንስ ጦርነቱን ያሸንፋል? ሰላም፣ የተወደዳችሁ የሰሞኛ ቤተሰቦች በህንድና በፓኪስታን መካከል ያለው መካረር ከከዚህ ቀደሞቹ የሚያስፈራው አሁን ሁለቱም ሀገራት አደገኛ ኒክሌር ስለታጠቁ ነው። በህንድና በፓኪስታን መካከል ያለው የኒክሌር ኃይል መመጣጠን ታዲያ በኒው ዴልሂ እና በኢስላማባድ መካከል ከፍተኛ ውጥረትን ፈጥሯል። ዓለም ምንም እንኳን ትኩረት ባይሰጠው ከሁሉም ጦርነቶች በላይ ለሰው ልጆች አስጊው ጦርነት ይሄ ነው። ምክንያቱም አንድም ጦርነቱ ጅምላ ጨራሽ መሳሪያ ከጀርባው አለ፣ ሁለትም በማንኛውም ሰዓት እንደ ቀላል ሊጀመር ይችላል። ታዲያ በዛሬው ጥንቅራችን ሀገራቱ ምን ያክል የኒክሌር የጦር መሳሪያ አቅም አላቸው፣ የሚመጣው ጦርነትስ ምን ያክል አስከፊ ነው የሚሉትንና የገለጧቸውን ሚሳኤሎች ዘርዘር አድርገን የምናይ ሲሆን በመጨረሻ ደግሞ ሀገራቱ እንደ ቀልድ ወደ ጦርነት ሊገቡበት የነበረውን አስቂኙነት ወደ እናንተ እናደርሳለን። አብራችሁን ቆዩ። በኤምባሲ በተከበበችውና የአፍሪካ ህብረት መቀመጫ በሆነችው በተወዳጇ ሰፈር ሳር ቤት ላይ በታላቅ ቅናሽ ባለ ሁለትና ባለ ሶስት መኝታ እስከ 40 በመቶ እውነተኛ ቅናሽ በማድረግ ባለ ሁለት መኝታ 9 ሚሊዮን 416 ሺ የነበረውን 5 ሚሊዮን 649 ሺ፣ ባለ ሶስት መኝታ 13 ሚሊዮን 268 ሺ የነበረውን 7 ሚሊዮን 96 ሺ። የዚህ እድል ተጠቃሚ ለመሆን ፈጥነው በመደወል መመዝገብ ይችላሉ። እንዲሁም ፒያሳ ላይ ጥቂት የመኖሪያ ቤቶችና የንግድ ሱቆች ስለቀሩን ፈጥነው ይደውሉ። ስልክ ቁጥር 0927563333 ቸመር ፕሮፐርቲስ ምርጫው ስላደረጉን እናመሰግናለን። ህንድና ፓኪስታን የገቡበት አዲሱ ውጥረት፣ አደገኛው ጦርነት የዓለም ደጃፍ ላይ ነው። ሁለቱም አገራት አደገኛ የመሳሪያ ፈሙዛቸውን እየወለወሉ ወታደሮቻቸውንም በተጠንቀቅ አቁመዋል። የህንድ የፖለቲካ መሪዎች ተሰብስበው የጠቅላይ ሚኒስትር ናሬንድራ ሞዲ መንግስት በፓኪስታን ላይ ለሚወስደው የትኛውም እርምጃ ድጋፋችንን እንሰጣለን ብለዋል። ከሰሞኑ ህንድ በካሽሚር ታዋቂ የቱሪስት መዳረሻ ላይ አሸባሪዎች 26 ሰዎችን ከገደሉ ከአንድ ቀን በኋላ ከፓኪስታን ጋር ያላትን ግንኙነት ለማቋረጥ ተከታታይ እርምጃዎችን መውሰዷን አስታውቃለች። ምክንያቷ ደግሞ አሸባሪዎችን የምትደግፋቸው ፓኪስታን ናት በሚል ነው ወደዚህ ፍጥጫ የገቡት ጥቃቱ ታዲያ በ20 አመታት ውስጥ በሰላማዊ ሰዎች ላይ የተፈጸመ አስከፊው ጥቃት ነው። ታዲያ ፓኪስታን በበኩላ ለየትኛውም የህንድ እርምጃ አጸፈው ለመውሰድ ጦሬ በተጠንቀቅ ነው ያለች ሲሆን ፓኪስታን የአየር ክልሏን ከህንድ የሚነሳ የትኛውን በረራ ዝግ አድርጋለች። በዚህም የህንድ አየር መንገዶች በፓኪስታን ሰማይ ላይ መብረር አቁመዋል። ህንድም በፓኪስታን የሚገኙ ዜጎቿ በአስቸኳይ ለቀው እንዲወጡ አዛለች። ፓኪስታን በሰጠችው ማስጠንቀቂያ ደግሞ ሁለቱም ሀገራት የኒውክሌር ባለቤት መሆናቸውን ገልጻ ህንድ ወደ ጦርነቱ ከገባች እንተላለቃለን ስትል ተሰምታለች። ውጤቱም አይቀለበስም ስትል አስጠንቅቃለች። ህንድና ፓኪስታን ከዚህ በፊት የተስማማቸውን የተኩስ አቁም ስምምነቶች አሁን የሻሩት ሲሆን የሁለቱ ሀገራት መፋጠጥ ሌላ መጠፋፋትን ለዓለም እንዳያመጣ አስግቷል። የሁለቱን ሀገራት ጦርነት አለም ለምን ፈራው? የህንድ ጦር አሁን ላይ ወደ 180 የሚሆኑ አደገኛ የኒክሌር መሳሪያዎችን ዝግጁ አድርጎ እየጠበቀ ነው። በፓኪስታን በኩል ደግሞ በተመሳሳይ ወደ 180 ገደማ የኒክሌር አራሮች ተዘጋጅተዋል። ህንድ በዚህን ያህል መጠን የኒክሌር ይዞታዋን ስታሳድግ በ20 ዓመታት ውስጥ ይሄ የመጀመሪያው ሲሆን፣ ተግባሯ በደቡባዊ ህንድ ያላትን የኃይል መጠንና ተሰሚነት ከፍ ለማድረግ የተደረገ ነው። ህንድና አስፈሪው የኒክሌር ይዞታዋ ላለፉት ሁለት አስርት ዓመታት ፓኪስታን ታክቲካል የኒውክሌር መሳሪያዎችን በማውጣት በተወሰነ መልኩ ከህንድ አንጻር የተወሰነ ብልጫ አላት። በዚህም በእጅጉ ተራርቆ የነበረው የአገራቱ የኒውክሌር መሳሪያ ይዞታ አሁን በጣት በሚቆጠሩ መሳሪያዎች ብቻ የሚለያይ ሆኗል። ህንድ በኒውክሌር ይዞታ በኩል በየአመቱ አስደናቂ መሳሪያዎችን የምትገልጽ ሲሆን አግኒ አምስት የተሰኘ ድንቅ ሚሳይልን ጨምሮ ሌሎች አደገኛ መሳሪያዎችን ወደ ጦሯ አቀላቅላለች። ይሄ አግኒ አምስት የተሰኘ ሚሳኤል ማልቲፕል ኢንዲፐንደንትሊ ታርገተብል ሪኤንትሪ ቬሂክል ሲሆን ኤምአይ አርቪ ማለት አንዱ ሚሳይል በውስጡ የተለያዩ በየራሳቸው ማጥቃት የሚችሉ አረሮች ሲኖሩት ማለት ሲሆን በዚህም የመሳሪያ ሲስተም በኩል ህንድ ከፓኪስታን አንድ እርምጃ ትቀድማለች። ይሄ ኤምአይ አርቪ የሚሳኤል ሲስተም ታዲያ ህንድ የመከላከልና የማጥቃት አቅመ እንድትጨምር በእጅጉ የሚጠቅማት ሲሆን በስትራቴጂክ ጠቀሜታ በኩል ከፓኪስታንና ቻይና ጋር ላለባት ውዝግብ ዋነኛ መፍትሄዋ ነው። በእርግጥ አሁን በይፋ ወደ ፓኪስታን የዞረ የኒክሌር መሳሪያ ስለመኖሩ የተረጋገጠ ነገር ባይኖርም ህንድ የላቁ መሳሪያዎችን መጋዘኗ ውስጥ እንዳከማቸች ግን እውን ነው። የህንድ የኒክሌር መሳሪያ ባለቤትነት ታዲያ በውስጡ ብዙ አይነት የሚሳይል ሲስተሞችን የያዘ ሲሆን በባላስቲክ ሚሳይል በኩል እንደ ፕሪቲቪ ሰከንድ፣ አግኒ ሰከንድ፣ አግኒ ፎር እና አግኒ አምስት የተሰኙ ሚሳይሎችን ይይዛል። በተጨማሪም ህንድ አግኒፒ እና ፕሪሌይ የተሰኙ ድንቅ ሚሳይሎችንም የታጠቀ ነው። የህንድ የኒውክሌር መሳሪያ ባለቤትነት ታዲያ በውስጡ ብዙ አይነት የሚሳይል ሲስተሞችን የያዘ ሲሆን በባላስቲክ ሚሳይል በኩል እንደ ፕሪቲቪ 2 አግኒ 2 አግኒ 4 እና አግኒ 5 የተሰኙ ሚሳይሎችን ይዟል። በተጨማሪም ህንድ እንደ አግኒፒ እና ፕሪሌይ የተሰኙ ድንቅ ሚሳይሎችንም የታጠቀ ጦር አላት። አግኒፒ በራሱ ከአደገኞቹ ፕሪቲቪ 1ና አግኒ 1 ከተሰኙ የራሷ ሚሳይሎች በብቃት የሚልቅ ነው። ህንድ ከነዚህ በተጨማሪ ደግሞ ባለ ኒውክሊየር አረር ላንድ አታክ ክሩዝ ሚሳይሎችን ያበለጸገ ሲሆን ስሙ ባርሞስ ይባላል። አሁንም በመሰራት ላይ ያለው ደግሞ ኒርባይ በመባል ይታወቃል። በጠቅላላ በምስራቁ ዓለም ህንድ በሚሳይል ባለቤትነቷ ከፓኪስታንና ቻይና ውጪ ተቀናቃኝ የላትም። በሚሳኤል ወዳጅ የምታፈራው ህንድ በህንድ ፓስፊክ ክልል ውጥረቱ እየጨመረ ባለበት ወቅት ህንድ የብራሞስ ጸረ መርከቦች ሚሳኤል ስርዓትን ሁለተኛ ባትሪ ለፊሊፒንስ አቀረበች። ጉልህ በሆነ እድገት ህንድ በደቡብ ቻይና ባህር ውጥረቱ እየጨመረ በመምጣቱ የባህር ዳርቻን የመከላከል አቅሟን ለማጎልበት እንድትችል ህንድ ሁለተኛ የብራሞስ ጸረ መርከብ ሚሳይሎችን ለፊሊፒንስ አስረክባለች። የአቅርቦት እንደ አውሮፓውያን አቆጣጠር በ2022 የተፈረመው የ375 ሚሊዮን ዶላር ስምምነት አካል ነው። ይህ በህንድና በፊሊፒንስ መካከል በመከላከያ ትብብር ላይ ለውጥ ይፈጥራልም ተብሏል። በትክክለኛነቱና በከፍተኛ ፍጥነት የሚታወቀው የብራሞስ ሚሳኤል የፊሊፒንስ የክልላዊ የባህር ላይ ስጋቶችን ለመከላከል ያላትን ስልታዊ አቅም ለሀገሪቱ ያጠናክርላታል። የፊሊፒንስ ወታደሮች የባህር ዳርቻውን የመከላከል አውታር ለማስፋት በማለትም በአሁኑ ጊዜ ሰባት ተጨማሪ የብራሞስ ባትሪዎችን ለማግኘት ከህንድ ጋር በመደራደር ላይ ትገኛለች። ይህ እርምጃ በሁለቱ ሀገራት መካከል እያደገ የመጣውን የመከላከያ ግንኙነትና ለቀጠናው መረጋጋት ያላቸውን የጋራ ቁርጠኝነት ያሳያል ሲሉ የፊሊፒንስና የህንድ መሪዎች ገልጸዋል። በነገራችን ላይ ብራሞስ ሚሳይል በህንድና በሩሲያ መካከል የጋራ ፕሮጀክት ሆኖ በዓለም ላይ ካሉ ፈጣን ክሩዝ ሚሳይሎች አንዱ እንዲሆን ተደርጎ እየተሰራ ያለ የሚሳይል ስርዓት ነው። ከበርካታ መድረኮች ማለትም መርከቦችን፣ ሰርጓጅ መርከቦችን፣ ተዋጊዎችንና የመሬት ስርዓቶችን ጨምሮ ጥቃት ማድረስ ይችላል። በዚህም እስከ 290 ኪሎ ሜትር ርቀት ላይ ኢላማዎችን አነጣጥሮ መምታት ይችላል። ከዛም ባሻገር ሚሳይሉ በማክ 2.8 ሃይፐርሶኒክ ፍጥነት የሚወነጨፍ ሲሆን ለመጥለፍ ፈጽሞ የማይቻል ያደርገዋል። ይህም ለፊሊፒንስ የባህር ላይ ስትራቴጂካዊ የመከላከል አቅምን ያሳድግላታል። የሚሳይሉ ሁለገብነትና የላቀ ቴክኖሎጂ በህንድ ፓስፊክ ክልል ውስጥ የመከላከያ አቀማመጣቸውን ለማጠናከር ለሚፈልጉ ሀገራት አስፈላጊ ሀብት እንዲሆን አድርጎታል። ፊሊፒንስ በቀጠናው የህንድም ሆነ የዩናይትድ ስቴትስ አስፈላጊና ስልታዊ አጋር ናት። እናም በኢንዶ ፓስፊክ ክልል ውስጥ በቻይና ጸረ እንቅስቃሴ አቋም ላይ ለሚደረገው እርምጃ ከፍተኛ አስተዋጽኦ ታደርጋለች። ምናልባትም በአሁኑ ውጥረትም ህንድን ደግፋ ልትቆም የምትችል ሀገር ናት። ፊሊፒንስ ፓኪስታንና አስፈሪ ሚሳይሎቿ የፓኪስታኑ ጠቅላይ ሚኒስትር ከሰሞኑ ቃል በቃል ህንድን በኒውክሌር መሳሪያ ልደበድብ እችላለሁ ብሎ ያስጠነቀቀ ሲሆን ፓኪስታን ካሏት ሚሳይሎች ሁሉ 130 የሚሆኑት ወደ ህንድ ዞረው ዝግጁ ተደርገዋል ተብሏል። ሌላው ቀርቶ በቅርቡ እንኳን ፓኪስታን አሜሪካን መምታት የሚችል ሚሳይል እየሰራው ነው ማለቷ አነጋጋሪ ነበር። አሜሪካ በተደጋጋሚ በፓኪስታን ላይ ማዕቀም የምትጥል ሲሆን የሆነውም ፓኪስታን በተደጋጋሚ ያልተለመደ አይነት የኒክሌር እንቅስቃሴ ስለምታደርግ ነው። ይቺ ጥሬ ካደረች አትቆረጠምም ነውና አሁን ጥሬዋ ህንድን በሚሳኤል ማስጨነቅ ጀምራለች። ፓኪስታን በበኩላ ታዲያ የረጅም ርቀት ሚሳኤል የምታልመው ብሔራዊ ደህንነቷን ለማስከበር መሆኗን በተደጋጋሚ የምትገልጽ ሲሆን ፓኪስታን አሜሪካን መምታት የሚችል ሚሳኤል ሁሉ እየሰራው ነው ማለቷ መነጋገሪያ ነበር። የሲዋ ፓኪስታን የኒውክሌር አረር ካላቸው የዓለማችን ሀገራት መካከል አንዷ ስትሆን ህንድ ደግሞ ዋነኛ የደህንነት ስጋቷ እንደሆነች ስትናገር በተደጋጋሚ ይሰማል። ሁለቱ ሀገራት ከዚህኛው ውጥረት በፊት ሶስት ጊዜ ከባድ ጦርነት ያደረጉ ሲሆን አንዳቸው ሌላቸውን እንደ ዋነኛ የደህንነት ስጋት ምንጭ አድርገውም ይወስዳሉ። ታዲያ እስከ ቅርብ ጊዜ ድረስ ፓኪስታን የረጅም ርቀት ሚሳይል አልነበራትም። ፓኪስታን የረጅም ርቀት ሚሳይል ለመታጠቅ እየሰራች መሆኗን ተከትሎ ከአሜሪካ ጋር ግጭት ውስጥ እንድትገባ አድርጓታል። አሜሪካ ፓኪስታን የረጅም ርቀት ሚሳይል ለመታጠቅ መፈለግን በስጋትነት ያየችው ሲሆን ከድርጊቷ እንድትታቀብ በተደጋጋሚ ስታሳስብ ነበር። የአሜሪካ ስጋት አሁን እውን ሆኖ ዓለም የኒክሌር ጦርነት ሊመለከት ጫፍ ላይ የደረሰ ይመስላል። ይሁንና ኢስላማባድ የረጅም ርቀት ሚሳይል ማልማቷን መቀጠሏን ተከትሎ ከሰሞኑ አሜሪካ አዲስ ማዕቀብ በፓኪስታን ላይ ጥላለች። ፓኪስታን ግን ጭራሽ እያለማቻ አለችው የረጅም ርቀት ሚሳኤል አሜሪካን መምታት የሚችል ነው። አሜሪካ በሩሲያ ሰሜን ኮሪያ እና ቻይና የረጅም ርቀት ሚሳይል ስጋት ውስጥ ያለች ሲሆን ፓኪስታንም ይህንን የሚሳይል ከታጠቀች በአራተኛ ሀገር ስጋት ውስጥ ልትገባ ትችላለች። የፓኪስታን ባለስልጣናት በበኩላቸው የረጅም ርቀት ሚሳይል መታጠቅ የፈለጉት ከህንድ ሊሰነዘር የሚችልን ስጋት ለመመከት እንደሆነ ተናግረዋል። አሜሪካ ደግሞ የፓኪስታን ሚሳይል ርቀት ከእስያ ሀገራት የዘለለ ሊሆን እንደማይገባ መናገሯን ተከትሎ አለመግባባቱ እንደተፈጠረም ተገልጿል። አሜሪካ ባልተጠበቀ መንገድ ጦሯን ከአፍጋኒስታን ካስወጣች በኋላ ከፓኪስታን ጋር ያላት ግንኙነት እየተሸረሸረ የመጣ ሲሆን በአንጻሩ ኢስላማባድ ከሩሲያና ቻይና ጋር የጠበቀ ወዳጅነት በመመስረት ላይ ትገኛለች። በመጨረሻም አንድ አስቂኝ የሚሳኤል ጨዋታ አንስተንላችሁ ናብቃ። በ22 አንድ እለት ህንድ በስህተት ወደ ፓኪስታን ሚሳኤል አስወነጨፈች ታዲያ በድንገተኛው አጋጣሚ መጸጸቷን የገለጸችው ህንድ ወዲያውኑ ይቅርታ ጠይቃ ነበር። ህንድ ሚሳይልን ያስወነጨፈችው የቴክኒክ ባለሙያዎች የጥገና ስራ ለመስራት በተንቀሳቀሱበት ጊዜ መሆኑ ደግሞ ነገሩን አስገራሚ ያደርጉታል። ህንድ በስህተት ባስወነጨፈችው ሚሳይል መጸጸቷን የገለጸች ቢሆንም ለተፈጠረው ስህተት የአገሬቱ የመከላከያ ሚኒስትር በኩል ይቅርታም ጠይቃ ነበር። ሚሳኤሉ በአንድ የፓኪስታን ግዛት ማረፉን የሀገሪቱ መከላከያ አስታውቆ የነበር ሲሆን ያጋጠመው ነገር እጅግ የሚያጸጸት ቢሆንም ሰብዓዊም ሆነ ቁሳዊ ጉዳት አለማድረሱ ደግሞ ትልቅ ነገር እንደሆነም መከላከያው ገልጾ ነበር። በወቅቱ የፓኪስታን መከላከያ ኃይል ከህንድ የተተኮሰበትን ሚሳኤል አቅጣጫ በማስቀየር አደጋ እንዳያደርስ ማድረጉን ገልጾ የነበረ ሲሆን የኒክሌየር አረር ባለቤት የሆኑት ህንድና ፓኪስታን በካሽሚር ግዛት ይገባኛል በመወዛገብ ላይ ለእልፍ ዓመታት በመክረማቸው በተደጋጋሚ ወደ ለየለት ጦርነት ይገባሉ የሚሉ ስጋቶች ስለነበሩ በዚያን ጊዜ በስህተት የተተኮሰው ሚሳኤል ምናልባትም የዓለምን አሰቃቂውን ጦርነት ያስጀመር ነበር ይባላል። ለዛም ነው ወታደራዊ ሊቆች አብዛኛው ጦርነት በስህተት ይጀምራል የሚሉ። የተወደዳችሁ የሰሞንኛ ቤተሰቦች አብራችሁን ስለቆያችሁ ምስጋናችን ከልብ ነው። እንደወደዳችሁት ተስፋ እናደርጋለን። ሰብስክራይብ በማድረግ ቤተሰቡኑን ሰናይ ጊዜ ቤተሰቡኑን ሰናይ ጊዜ በኤምባሲ በተከበበችውና የአፍሪካ ህብረት መቀመጫ በሆነችው በተወዳጇ ሰፈር ሳር ቤት ላይ በታላቅ ቅናሽ ባለ ሁለትና ባለ ሶስት መኝታ እስከ አርባ በመቶ እውነተኛ ቅናሽ በማድረግ ባለ ሁለት መኝታ 9 ሚሊዮን 416 የነበረውን 5 ሚሊዮን 649 ባለ ሶስት መኝታ 13 ሚሊዮን 268 ሺህ የነበረውን 7 ሚሊዮን 960 ሺህ የዚህ ዕድል ተጠቃሚ ለመሆን ፈጥነው በመደወል መመዝገብ ይችላሉ። እንዲሁም ፒያሳ ላይ ጥቂት የመኖሪያ ቤቶችና የንግድ ሱቆች ስለቀሩን ፈጥነው ይደውሉ። ስልክ ቁጥር 0927563333። ቴምር ፕሮፐርቲስ ምርጫው ስላደረጉን እናመሰግናለን።